የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ዋላችሁ። አምላካችን እግዚአብሔር ለብርሃነ ትንሣኤው በሰላም በሕይወት ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። የእግዚአብሔርን ቃል አካፍላችኋለሁ። ሁላችሁም በያላችሁበት ሆናችሁ በእምነት በማስተዋል ይህንን የእግዚአብሔርን ቃል እንድትሰሙ በጌታ ፍቅር አበረታታችኋለሁ። የማስታረቅም ቃል ከሰጠን ከእግዚአብሔር ነው ይላል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል፣ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 19 ላይ ተመልከቱ። እንግዲህ ዛሬ መናገር ወይም ማገልገል የፈለኩት የእግዚአብሔር ቃል መነሻ በማድረግ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ስለዚህ ዓለም ከእግዚአብሔር ጋር የሚታረቀው በክርስቶስ ኢየሱስ ብቻ እንደሆነ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ዘጠኝ ላይ ስታነቡ ታገኙታላችሁ። ከቁጥር ሀያ ጀምሮ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል ሐዋርያው ጳውሎስ ለቆሮንቶስ ሰዎች። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አያችሁ ከማን ጋር ታረቁ ብለን? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናችኋለን ይላል የእግዚአብሔር ቃል። ከእግዚአብሔር ጋር መታረቂያው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ምናልባት ብዙ ሰዎች ወይም በዓለም ያሉ ሰዎች ከፈጣሪያቸው ከእግዚአብሔር ጋር ለመታረቅ ብዙ አይነትን መስዋዕቶች ሊያቀርቡ ይችላሉ። ብዙ አይነት ልምምዶችን ሊያደርጉ ይችላሉ። ግን እርሱ ፌክ ነው። ባጭር ቋንቋ አስረግጬ የምናገረው እርሱ ፌክ ነው። ከእግዚአብሔር ጋር የምትታረቁበት መታረቂያ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እና መጽሐፉ ምንድነው እያለ ያለው ሁለተኛ ቆሮንቶስ ምዕራፍ 5 አምስት ከቁጥር 19 እስከ ሀያ አንድ ጀምሮ ስታነቡ እግዚአብሔር በክርስቶስ ሆኖ በማን ሆኖ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ በደላቸውንም አይቆጥርባቸውም ነበረ አንድ ሰው ከሰው ጋር ሲታረቅ በደሉን ረስቶ ኃጢአቱን ረስቶ ነው የሚታረቀው እግዚአብሔርም በደላችንን ሁሉ ይቅር ብሎ በልጄ በክርስቶስ ኢየሱስ በኩል እንታረቀ ብሎ የመታረቂያ መንገድ ኢየሱስ እንደሆነ ነው የሚናገረው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ኢየሱስም እኔ መንገድ ነኛል ወደ እግዚአብሔር ከእግዚአብሔር ጋር የምንታረቅበት መንገድ ወደ እግዚአብሔር አብ የምንቀርብበት መሄጃ መንገድ ኢየሱስ ክርስቶስ ብቻ እንደሆነ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ተጽፎ እናገኘዋለን። ወገኖችን፣ ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ታዲያ ለምንድን ነው እንደ ቃሉ መሄድ የከበደን? ምክንያቱ ምንድነው? ትንሣኤውን ካከበር ኢየሱስ ክርስቶስ ተሰቅሏል ተቀብሯል፣ በሶስተኛውም ቀን ከሙታን ተነስቷል ብለን የኢየሱስ ክርስቶስን ሞትና ትንሣኤ ካከበር እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር እንዳስታረቀ ለማመን የከበዳችሁ ምንድን ነው? ምክንያቱም እኔ እንደሚመስለኝ ብዙ አስታራቂዎችን፣ የማስታረቂያ መንገዶችን የማስታረቂያ አማልክቶች እንዳይቀሩባችሁ ይመስለኛል። እነሱ እንዳይቀሩባችሁ ይመስለኛል። መጽሐፍ ቅዱስ ደግሞ በእግዚአብሔርና በሰው መካከል መካከለኛው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ተጽፎ እናገኘዋለን። በእግዚአብሔርና በሰው መካከል መካከለኛው መልአክ አይደለም። መካከለኛው ቅዱሳን ጻድቃን ሰማይታት አይደሉም። በእግዚአብሔርና በሰው መካከል መካከለኛው ማን ነው? ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። የመጽሐፉ ዋናው የሚናገርበት ክፍል አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ነው ተጽፎ የምናገኘው በእግዚአብሔርና በሰው መካከል ለምንድነው ሌላ መካከለኛ አስገብተን ከእግዚአብሔር ጋር ያስታርቁናል ወደ እግዚአብሔር ያቀርቡናል ብለን በተሳሳተ አስተምሮ ውስጥ የገባል መጽሐፍ ቅዱስ አይናገርም እንደዚህ መጽሐፍ ቅዱስ ያላለውን ሐዋርያው ጳውሎስ ያልሰበከውን ጴጥሮስ ያልሰበከውን መልአክ ያልተናገረውን እግዚአብሔር ያልተናገረውን ዓለም በልጁ እንዲድነው እንጂ በዓለም እንዲፈርድ አላከውምና፣ በልጁ የሚያምን የዘላለም ህይወት አለው። ያ ዓለም የዳነው በማን ነው? በማንም ሰው ጸሎት አይደለም። ዓለም የዳነ ከኃጢአት የዳን ነው። ከእርግማን የዳን ነው። እንዲሁም ከእግዚአብሔር ጋር የታረቅ ነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። ስለዚህ እግዚአብሔር በክርስቶስ ሆኖ በማን ሆኖ እስኪ ንገሩኝ፣ በማን ሆኖ ነው ዓለሙን ከራሱ ጋር ያስታረቀው? እንዴ መጽሐፉ የሚናገረው እግዚአብሔር ይላል። ለምን አስተውላችሁ አስቡ። እንዴ መጽሐፍ ቅዱስ የሚለው ነው የሚበልጠው ወይስ ስጋና ደም የተናገረው ነው የሚበልጠው? የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ ነው፣ ምክንያቱም ጥቅሙ ለእናንተ ነው። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 3 ቁጥር 35 36 ላይ በልጁ የሚያምን የዘላለም ህይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ ይኖርበታል እንጂ ህይወትን አያይም ይላል በደንብ አስተውሉ በልጁ በኢየሱስ ክርስቶስ የሚያምን ምን አለው ይላል የዘላለም ህይወት አለው ይላል በልጁ በኢየሱስ ክርስቶስ የማያምን ደግሞ የእግዚአብሔር ቁጣ ይኖርበታል እግዚአብሔር ጸሎትን የሚሰማው በልጁ በኢየሱስ ክርስቶስ በኩል ነው። ሰው ኢየሱስ ክርስቶስን ሲያምን የዘላለምን ህይወት ያያል። የዘላለም ህይወት ደግሞ ኢየሱስ ክርስቶስ ብቻ ነው እና እግዚአብሔር የእግዚአብሔር ቁጣ የሚነሳው በልጁ በኢየሱስ ስናምን ነው። የማን ቁጣ? የእግዚአብሔር ቁጣ ከሰው ላይ የሚነሳው በልጁ በኢየሱስ ክርስቶስ ስናምን ነው። ልጁ በእግዚአብሔርና በሰው መካከል ሆኖ መካከለኛ የሆነው እሱ ነው። በመካከል የነበረውን የጥርር ግርግዳ ያፈረሰው የኃጢአትን ግርግዳ አፍርሶ ከእግዚአብሔር ጋር ያስታረቀን ኢየሱስ ክርስቶስ እንደሆነ የኤፌሶን ወደ ኤፌሶን ሰዎች ምዕራፍ ሁለት ከቁጥር 16 ላይ ማንበብ እንችላለን። እንደዚህ ይላል። ከቁጥር 14 ጀምሪ ልአንብበው እርሱ ሰላማችን ነውና ሁለቱን ያዋሃደ አይሁድንና አህዛብን ሁለቱን ይላል ያዋሃደ ማን ነው? ኢየሱስ ክርስቶስ ነው። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በአዋጅ የተነገሩትን የሙሴን ሕግ ነው። በአዋጅ የተነገሩትን እያለ የሚናገረው በአዋጅ የተነገሩትን፣ በትእዛዛት የተጻፉትን በመካከል ያለውን የጥርን ግድግዳ በስጋው ያፈረሰ ማን ነው? ኢየሱስ ክርስቶስ ነው። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ከአይሁድና ከአሕዛብ፣ አይሁዳዊ ያልሆነ አሕዛብ ያልሆነ ግን አንድን አዲስን ፍጥረት በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ከእግዚአብሔር ጋር ያስታረቀን ማን ነው? ኢየሱስ በእርሱ ሁለታቸውን ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስለዚህ ከእግዚአብሔር ጋር የሚያስታርቅ ማን ነው? ኢየሱስ ብቻ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ሼር አድርጉ፣ ኮፒ ሊንክ፣ ዲዩት አድርጉ። የጌታ ጸጋና ሰላም ይብዛላችሁ። በሌላ ርዕስ ደግሞ እንገናኛለን።